አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቡዲ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? አማንናው አማና ማና አማን ብያለሁ። አሰላማቸው ቢዛኔ እንዴት ናችሁ? ደህና ናቸው። ዛሬ መጥቻ ደ መጥቻለ መጥቻለሁ። እን የምለው ማለት እኔ የምለው የሱመያና የሰይሩ ነገር እንዴት ነው? አልገባኝም ማለት ነው። ሰይድም ሄደዋል እንግዲህ። አዲያማ አሁን እንግዲህ ሱመያ ደግሞ ቤቷን ልገዛ አዲስ አበባ ናት፣ አዲስ አበባ ናት። እኔ የገረመኝ ሲል ዲራማ ነው። እንደ ይሄ ነገር አገባኝም ማለት ነው። እና እኔ የሚገርም የሀዩ ቅናት ናት እኮ በቅራ ተንጭርጭርጭራለች። ምን እናድርጋት? እሺ ጠየሁ ተንጭርጭርኳችሁ። እና እንዴት ናችሁ? ሊዲየና ናችሁ ወይ አማን ናችሁ ወይ እና ሱሞያ ሽማግሎቹ መስሎኝ ነው አለች። ኧረ የአንቺስ ጉድ ነው የአንቺስ ጉድ ነው የጠና ነው። ኧረ ተይ ሱሙያ ሱሞያ፣ ለልጆችሽ ታረቂ። ሌላውም ተይው ይቀር ይቀር። ለልጆች ስትይ ሴሪን ተቀበየው ማለት ነው። እና በጣም ያስጠላል አንዳንዴ ቲ በዛ ማለት ነው። ግን ጎብዝነትሽን ጀግንነትሽን ሳላደንቅ አላልፍም። እዛው ባጠገባቸው ሄደሽ ልጇንን እንቀ ታልቀማት ሄደች እሷ ብሎ ያለው ልጅ ይገርመኛል አሁን ድረስ ማለት ነው። እና በዚህ ታትደንቅ አታረፍ ይህን ጀግናይኔ ጠንካራ ማለት ነው። ሴት ነሽ በሴት ነሽ ግን ጎበዝ ነሽ። ልጅ ይዘሽ ወላይ በጣም ጎበዝ ነሽ በጣም በጣም ማለት ነው። ሁለትን ልጅ ያህል ይዛ እንዲህ አዳማ እንዲህ ሀረር ማለት በጣም ከባድ ነው እና በጣም ነው። እናመሰግነው ጎበዝ ነሽ፣ ጀግና ነሽ። ነገር ግን አሁን ደግሞ እንድ እናመሰግንሽ እና የአንቺ ደስታን ተመልሶ ማየት ስለሆነ ፍላጎታችን፣ አሁን ሴር ጋር ታረቂ ለሀዩ ብለሽ ምን ብለሽ ነው የምትተይላት? ሲ ለሀዩ ብለሽ ምን ብለሽ ነው የምትተይላት? ስለዚህ ልጆችሽ አባት ነው ታረቂ ልሻለሁ ሀያቴ በጣም ከባድ ነው። የወለደ ሰው እሱም አልቻለም እና ስለዚህ ልጆቼ ናፈቁኝ እያለ ነው። አሳዩ አፉ ተባባሉ፣ ታረቁ እላለሁ። ምክንያቱም ልጅ ወልዳችኋል እናንተ ሆይት ማትዳረሱም ምንም ይምጣ ምንም፣ ምክንያቱም ልጆቻችሁ መሀላችሁ አሉ። ስለዚህ ለልጆቼ ስትይ ታረቂ እላለሁኝ።

የሰይድን ቪዲዮ ታልጨረስ ማለት ነው። የሰይድን ቪዲዮ እና ታልጨረስኩትም ከዛ እንደገና ገብት ትላለሁ። የመጨረሻ ቪዲዮ እይታርግ መጠት ትላለሁ። ሱመያ አዲስ አበባ ኧረ ተይ ሱመያ፣ ለቅጥ አለቅጥ ወላሂ ማለት ጦር ነው ጦር ነው። እርግጥ ወንድ ልጅ ነው ማግባት ይችላል። ነገር ግን ይሄም ሰራ ስራ ደስ አላለኝ። ምን ምክንያቱም ጦር ነው እንዴ። አንዴ ዛኔኛ አንዴ ዝኔ ማለት ደግ አይደለም። እሺ እውነት አንዴ አንዴ በጣም ይበዛ ሲበዛ የሚመረር ይባላል። የልጅሽ አባት ነው። ተ አንድ ቦታ ሆኖ መፍትሄ መፈለግ ነው እንጂ ዝም ብሎ ዛ ሲዛ ሲዛ። እውነቴ ነው። ፋይዳ ነገር ለማታገኝበት እና ወደ እራስሽ ተመለሽ እንላለን፣ እላቸዋለሁ።